ሀይ ሀይ ውዶች እንዴት ናችሁ? ሰላም ናችሁ ወይ? የተባረከ ቀን ይሆንላችሁ። ዛሬ ጉዞ እናንተ ወዴት ነው የሚሄደው? ወደ ሱፐርማርኬቶች። ሱፐርማርኬቶች አዲስ አበባ ውስጥ ምን ምን እንዳለ ምን የርካሽ እንደሆነ የት ቦታ ሻፕ እንደምታደርጉ ሪኮማንድ አድርጋችኋለሁ። ወደ ሾፒንግ ሄድ አሚን ብዙዎቻችሁ ታውቁታላችሁ አዲስ አበባን። እናታውቁትም በማለት ሳይሆን እኔ እንደነገርኳችሁ ባለፈው ቪዲዮ፣ አሁን በቅርቡ ነው ሙቪ ያደረኩት ወደ አዲስ አበባ። ለብዙ አመት ኖሬ ያለው ቪዲዮን ሰርቻለሁ። what to expect what not to expect አዲስ አበባ ያላችሁ ኑሮውን የሚል ቪዲዮ ሰርቻለሁ። ተከታተሉን። በዚህ አጋጣሚ ሰብስክራይብ ያላደረጋችሁ አዲስ ለሆናችሁ ለቻናሉ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮን ሼር አድርጉ። እንገናኛለን። በጣም ነው የተናደድኩት። ለና አሁን ወጣው ከፍሬሽ ኮርነር ግን ሪኮርድ ማረግ አትችይም አሉኝ አዲውም ብላ። ምክንያቱም ሰው መጥፎ ሪቪው እያደረገ ነው። ብርቱካን ናቸው አልገዛሁም ብርቱካን። ምክንያቱም አሳያችኋለሁ፣ እስቲ ቆይ፣ ከቻልኩኝ የቱ እንደሚያውቅ እንደማያረግ ኤልፎራ ማስገባት ከቻሉ ኤልፎራ ከገባሁ ብርቱካን በጣም ርካሽ ነው ኤልፎራ መቶ ብር ነው ኪሎ እዚህ ደግሞ ሁለት መቶ ሀምሳ ብር ውድ ነው በጣም ኤልፎራ አዲስ አበባ ያላችሁ ኩዊንስ ወይ ኤልፎራ ግባችሁ ገብታችሁ ሾፕ አርጉ እዛ በጣም ሪዝነብል ነው እድሜ ለሼኮ በእውነት በጣም በጣም ሪዝነብል ነው ዋጋቸው ፍሬሽ ኮርነር ስጋ አሁን የውሻ ስጋ ከዛ ነው የውሻ ስጋቸው ላይክ መቶ ምናምን ብር ነው አንድ ሺ። እና ንጹህ ስጋ ነው። ንጹህ ስጋ ስላቸው ያው ለውሻ የሚመጣትን ስጋ ነው። ለውሻ ተብሎ የተሰራ ስጋ ነው። ጥሩ ነው። ሌላ የበግ ስጋ ምናምን ስትፈልጉ ፍሬሽ ኮርነር ጥሩ ነው። ሙሉ በግ ይሸጣሉ። ምላስ ስንበር ምናምን ለምትወዱ ጎድን ምናምን ለምትወዱ ፍሬሽ ኮርነር ቆንጆ ነው። ቡቸር ከመሄድ ቬጅቴብ ብላቸው ቆንጆ ነው። ፓፓያ ነበራቸው። ብርቱካናቸው እንዳልኳቸው ውድ ነው። ሌላ ምን አይቻለው? አንዳንድ ነገር አለ፣ ማር፣ ኦሊቭ ኦይል እኔ ብዙ ጊዜ አሁን ውጭ እያለ ኦሊቭ ኦይል ከእንግሊዝ ነበር የማመጣው እንትን ሊድልስ የሚባል ሱቅ ነበር፣ እዛ ርካሽ ነው። ሊድልስ ወይ አይስላንድ ገዛ እና ኦሊቭ ኦይል ይዤ መጣ ነበር። እዚህ ኦሊቭ ኦይል አለ እና ብር ካላችሁ አዲስ አበባ ብር ከሌላችሁ there's nothing you can do ግን ብር ካላችሁ ሾፕ አድርጋችሁ ሰርቫይ ማለት ትችላላችሁ። ኪሎ መቶ አስራ አምስት ብር ሽንኩርት ገዛው። ቲማቲምም ወደ ሰማንያ ምናምን ብር የገዛሁት ቲማቲም በቃ ይሄው ነው። እንግዲህ ምላችሁ እናነጻጽራለን ብዬ ነበር ገብቼ ዘይድልን ላይ ሚኒ ሪኮርድ አላስደረጉኝም እና አሁን እናንተን ለማውራት ነበር የወጣሁት። አሁን ወደ ቤት እየሄድኩ ነው። ሙሉ ቪዲዮውን የገዛሁትን ደግሞ ቼክ እያደረግኩኝ ፕራይሱን እነግራችኋለሁ። አዲስ አበባ ውስጥ እንደልባችሁ መኪና ሳይፓርክ ማድረግ አትችሉም። በጣም የተከለከለ ነው። ከተያዛችሁ አንድ ሺህ ብር ቅጣት። ራይዶችም አይፈቀድላቸውም እንዲሁ ዝም ብሎ ታዋቸዋላችሁ እንጂ እንደዚህ የቆሙ መኪናዎች ዝም ብሎ ራይድ ሰው ፒክ ለማድረግ ምናምን ካልሆነ ሆነ በፍጹም በፍጹም አይፈቀድም። አሁን አዲስ የመጣ ህግ እና ተጠንቀቁ የምታቆሙ መኪና በጣም በጣም ተጠንቀቁ። ምክንያቱም አይፈቀድም። የተወሰኑ ቦታዎች እንደ ድሮ ዝም ብላችሁ ወጥታችሁ አቁማችሁ፣ ይሄ መንገድ ላይ ደንቅሮ መሄድ የለም። ስለዚህ ውዶችዬ፣ የማታውቁ ይህን ወቁ። ስልክ ስታወሩ ስልክ ስታወሩ በጣም ተጠንቀቁ። እኔ ባለፈው ብሉቱዝ ላይ ሆኜም አስቆመኛል ብሉቱዝ። እና ኢትስ ኖት ፌር። አንዳንድ ጊዜ እንትናቸው በጣም ይገርማቸዋል። በነገራችሁ ላይ በሊ ጀምሮ ስትገቡ እስከ ሜክሲኮ ድረስ የሰማሁት እስከዛ አካባቢ ድረስ ሲሲቲ ካሜራ አለ። እስቲ ደግሞ አሁን ወደ ኩዊንስ እየገባን ነው ሱፐርማርኬት። ይህ ቀረጻ ከፈቀዱልን

ግሬፕ ፍሩት የሚገርማችሁ ነገር 35 ብር ኪሎ። እንግዲህ መቶት እናንተ በምታውቁት በጣም በጣም ርካሽ ነው። ብርቱካን እንደነገርኳችሁ ፍሬሽ ኮርነር ነበር እዚህ ደግሞ ብርቱካኑ እና በእውነት ሼክ አላሙዲ እግዚአብሔር ይስጣቸው ይህንን እድል ስላስ ስላሰናዱልን በእውነት የትም አታገኝም። ፓፓያም በጣም 25 ብር ነው ምናምን ኪሉ እና በጣም ጥሩ ነው። ሚስት ስትመጡ አዲስ አበባ ስትመጡ ሾክ እዚህ ለማ በጣም የለሰለሰ አይ ነገር እረካሽ ነው። እያዞር ካሳያችኋለሁ በከታተሉ አበባ ላቸው አይዲያ ይሆናል ማለት ነው። ሲፈጡ የሾፒንግ እንደምታደርጉ ፕላን ያላችሁ ወደ ለማድረግ ተመዘነ አለ ጎበዞች ናቸው ፈጣኖች ናቸው ከፍዬ

ጋይስ ውፍ ገዝቼ የመጣው መስማሜ ሊባ ነገር እንዲህ እንዳያውኝ አይፈልጉም። ኦፍ ኮርስ አሁን ኩዊንስ ነኝ ያለሁት። ጨርሼ ወደ ቤት ልሄድ ነው። የገዛሁትን ደግሞ ቤት ውስጥ ስገባ አሳያችኋለሁ። የእናንተን ግብት ደግሞ ኮመንት ላይ ጻፉልኝ። ሰብስክራይብ ያላረጋችሁ ቻናሌን አሁኑኑ ገብታችሁ ሰብስክራይብ ላይክ አድርጉ። ቪዲዮ ኳሊቲ ጥሩ አይደለም፣ ምክንያቱም እየተነቃነኩ ምናምን ላይቲንጉ ጥሩ አይደለም። ወዳችኋል። አሁን ወደ ጊቤ እየገባሁ ነው። ሎንግ ደይ ጣሚ ሞግ ነበረ። ታደባደ ያበበዋ ያምረ እኔ የምኖርበት አካባቢ ነው። ቤተሰቦች የሚኖርበት አካባቢ ነው። ኤጁኬትድ ኮሚኒቲ ቆንጆ ነው። አየሩ ደስ ይላል። ትንሽ ወጣ ያለም ስለሆነ ደስ ይላል። አደይ አበባው እንድታዩት ነው። እንኳን እስቲ ቆየንጣ ወደዛ ስቴዱ አደይ አበባ በጣም ያምራል። ቢጫ ሆኖ በቃ ምን ይመስላል እስቲ ቢጣ ደበበው አደይ አበባው እንደውም ዘንድሮ ዘገየ እንጂ በቃ ግቢ ወይ ሙሉ ይሄ ቢጫ ነገር የተጣለበት ነው የሚመስላችሁ። በጣም ያምራል። አዲስ ዓመት ጀምሮ ማለት ነው።

ሳይኪያት በብርቱኳን ጣፍቶ ብርቱኳን ነው። መቶ ብር ፍሬሽ ኮርነር ሁለት መቶ ምናምን ነበር እዚህ ምናምን ነው። መተባበር አላስታውስም። አተርክ የውሻ ምግብ ይሄ የፍሬሽ ኮርነር ነው። ውሻ ይችላላቸው ጥሩ ነው። ጮማ ብዙ የቸውም ጥሩ ነው። ለድን ውሻ ሚስማማ እሱ፣ ደግሞ ላይክ መቶ አራት ብር አንዱ ፓኬት ማለት ነው። ለአንድ ሳምንት ይበቃዋል ውሻ የከሩዝ ጋር ተጠቅሎ ማለት ነው። ይሄው ነው። እንዴት አያችሁት? ገበያ ብዙ አላደረግኩም። ፍሬሽ ኮርን ሊያስቀድም አልፈለጉም፣ ምክንያቱም ደስ አላላቸውም። ተውት በቃ። በሌላው ደግሞ ፈርኒቸር ምናምን ገበያ ውስጥ እየገባ እንድንነጋገር፣ ሰብስክራይብ ፎሎ አድርጉ። ይወዳቸዋለሁ።